አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የሙነይማ ተመልካቾች ተከታታዮች እንዴት ናችሁልኝ? አልሐምዱ ሊላህ እኔ ሰላም ነኝ። ዛሬ ደግሞ በጣም አዲስ ነገር ይዤላችሁ መጥቻለሁ። እሱም የለውዝ ቅቤ እንዴት እንደሚዘጋጅ በጣም ቀላል ነው። ምናልባት የምታውቁ ልትኖሩ ትችላላችሁ የማታቁም ልትኖሩ ትችላላችሁ። እንግዲህ ለማታቁት ነው ይሄንን የማሳያችሁ፣ በጣም ቀላል ነው። በነገራችን ላይ ለውዙን ከመለቃቅሙ ከምኑ ከሳምስ በምጣድ ነው ያመስኩት። ቀርጮ አላሁ አክበሩ ቀርጮ ነበረ፣ ስለቃቅም ሳምስ በምጣዱ ማለት ነው። እንግዲህ እሱ ቪዲዮ ሳየው አሁን ኤዲት ለማድረግ ስዘጋጅ ሳየው። ሳየው እንትን ብሎ ሾርት ሆኖብኛል፣ በጠባቡ ሆኖብኛል እና እንደ ቲክቶክ ቪዲዮ ሆኖብኛል። እሱ ደግሞ ያው አላስደሰተኝም። ታውኩት እንግዲህ ያው በደንብ ቆንጆ አርጌ አምሸዋለሁ። እንደምታዩት ከርቤ መስሎ ደሀቢ ሆኖ ወይም ቆንጆ ሆኖ ታምሷል። በዙ ማረር የለበትም እና ያው ለቃቅምን ምናምን በቃ ላስፈላጊው ነገሮችን ከጸደኑ በኋላ እንደዚህ አሁንም ጨምረው ጨው ጨውና ይሄ ከአንድ ኪሎ በላይ ስለሆነ ይሄንን ያህል ጨምሬበታለሁ። የእንትኑ ጓርጋዳ ሳህን ስለሆነ ነው እንጂ ያኔ ከአንድ ጣሳ በላይ ነው። ስለዚህ እን ስኳር ደግሞ እንደው እናንተ እንደፈልጋ እንደፍላጎታችሁ መጨምር ትችላላችሁ። እኔ ስኳር ብዙም ስለማይመቸኝ ይሄንን ያህል ጨምሬያለሁ ልጆችንም ስኳር ሲበዛ ያው ምግብ ስለሚዘጋ ስለምፈራ ጣፋጭ ነገር በጣም እጠነቀቃለሁኝና ለዛ ነው ማርም ይደረጋል። በነገራችን ላይ ለውዝ በማር የለውዝ ቅቤ በማር ይዘጋጃል። እንዲሁም ያለ ማር ያለ ስኳር፣ ጨው ብቻ በመጨመር ይዘጋጃል። እንዲሁም ደግሞ ላላ ያለ ከፈለጋችሁ የዘይት ዘይቱን ወይም ደግሞ የወይራ ዘይት ወይም የሰሊጥ ዘይት ወይም ደግሞ የራሱ የለውዝ ዘይት አለ እሱንም በመጨመር እንግዲህ አረብ ሀገር ነው የሚገኘው የሰሊጥ ዘይት እና ምናልባት በትላልቅ ከተማ ሊገኝ ይችላል። እኔ ካለውባት ከተማ ግን ሀባይብ የለም፣ የወይራ ዘይት ግን አለ እና እሱን እሱን በመጨመር ላላ ማድረግ ትችላላችሁ ለማለት ያህል ነው። እንትኑ ያኔ ከተፈጭ በኋላ ምን እንደሚስታውታላችሁ እኔ እንዲያያችሁኝ ትንሽ እየጨውና ስኳር የጨመርኩትን ያህል አይታችሁታል እና ብዙ ልልት አይልም ለምን ምንም ዘይት አልተጠቀምኩም የራሱ ዘይት ብቻ ነው ያለው ማለት ነው የተወሰነ ግን ወይ የወይራ ዘይት ወይም ደግሞ እንደነገርኳችሁ የለውዝ ዘይት ከጨመራችሁበት ላላ ብሎ ወይም ደግሞ ምንድነው ቀጠን ብሎ ዳቦ ላይ ስትቀቡት ምናምን ዘር ይላል ማለት ነው። እና ሀባቢ በጣም ቀላል ነው ለውዝ ቅቤ ማዘጋጀት እንደዚህ በጣም በቀላሉ በቤታችን ከውጭ ከምንገዛ ይልቅ። አሁን ውጭ ላይ እንግዲህ ምን ምን ጨምረው እንደሚ ምን አይነት ኬሚካል ጨምረው እንደሚያሸጉት አናቅ ቤታችን ውስጥ እንደዚህ ራሳችን ብናዘጋጀው ጤናማ የሆነ ለእኛም ለልጆቻችንም አሪፍ የሆነ ምግብ ይሆናል ብዬ አስባለሁ። ይህ ጥቁር ጥቁር ነው የሚታያቸው ሰሊጥ ነው። መፍጫው ላይ እንግዲህ እኔ መፍጫው ስለሌለኝ መፍጮ ቤት እጅ ስለሆነ ያስፈጫሁት ሰሊጥ ተፈይቶበታል። ሰሊጥና ለውዝ የሚፈጩበት አንድ ማሽን ስለሆነ ነው። ይችን ማሽን በነገራችን ላይ ብትገዟት ትባይነኝ እኔ ለራሴ አሁን እንሻአላ እንግዲህ ቆጣሪ የራሴ በቅርብ ይመጣል ብዬ አስባለሁ። ይምጣ ብዬእጅ በጣም የምመኛቸው ማሽኖች እነዚህ ማሽኖች በቃ የተለያዩ ነገሮችን በሶስት ደቂቃ ነው እንደዚህ አንድ ኪሎ በላይ ያለው ለውዝ እንደዚህ ከአንድ ኪሎ በላይ የነበረው ለውዝ እንደዚህ በአንዴ በሶስት ደቂቃ ውስጥ በቃ ቅቤ ሆኖ የተፈጨው ማለት ነው። እና እኔ ራሴ በቃ እገዛቸዋለሁ እነዚህ ማሽኖች ብዬ እመኛለሁ ማለት፣ እኔ ራሴ ቆጣሪ ይኖረኝና እናንተም ግዟቸው፣ በጣም ቆንጆ ናቸው። የተለያዩ ነገሮችን ማዘጋጀት ስለሚቻልባቸው በዚህ ቡና መፍጨት ትችላላችሁ ማለት የቡና ማሽን ይሆናለችሽ፣ ትንሽዬ። ይህን ግን ለጉዳይ ምናምን ለሰርግ፣ በቃ ለተለያዩ ለጉዳይ፣ ለቤተሰብም ትጠቅማላችሁና አሪፍ ነው ብዬ አስባለሁ። ግዟቸውን ማሽኖች። በዚህ አጋጣሚ እንግዲህ ብዙ ነገሮች እና ተፈራ አረብ አገር ሆነ ለከሌ ለከሌ ለከሌ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እኔ ይሄን የምላቸው አታድርጉ እያልኩ አይደለም አለ አይደል፣ ግን ለራሳችሁ የሚሆነ ነገር በቃ ተቀማጭ የሆነ ነገር የፈጀውን ያለች ቋሚ ነገሮችን ግዙልን እያላችሁ ብታስቀምጡ ተስቀምጡ፣ ባይነኛ ሆናችሁ አገር ሆነናችሁ ሐበይቢ እና አሪፍናት ይችቃ ግዟት የለውዝ ቅቤ እንግዲህ ይህንን መስሎ ተዘጋጅቷል። በጣም ቆንጆ ነው፣ በጣም አሪፍ ነው። ስኳሩን እንደ መጠናችሁ፣ እንደ ፍላጎታችሁ እንዲሁም በማርም ካላችሁ በማር እኔ ለጊዜው ማር ስለሌለኝ በስኳር ነው ያረኩበት። በማር ቢሆን ተመራጭ ነው። የዋናው ማር አስሊ ማር፣ እሱ ካለ በሱ ብትፈጩት በጣም ተመራጭ ነው፣ ለጤናችን ማለት ነው። እና እንግዲህ እሱን ቤት ውስጥ አሁን ስለሌለኝ ስኳር ነው ጨመርኩበት። በስኳርም ይዘጋጃል በነገራችን ላይ እና ይህንን ይመስላል። በጣም ቆንጆ ነው። በቀጣይ ኢንሻአላህ ካካው ዱቄት እስኪ ካገኘሁኝ ቸኮሌት እንዴት እንደሚዘጋጅ አሳያችኋለሁ። ወይም ኒተላ ማለት ነው። ኒተላ ኒተላ። በነገራችን ላይ የሆነ ትዝ አለኝ የሆነ ሰዓት ላይ ሚዲያው እንዲያለበቃ ያሱን አትብሉ ተብሎ ነበር። ምንም ነገር የለውም። ከለውዝ ነው የሚሰራው።